ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ዋላችሁ? ለዕለት አርብ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከእኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ ጽምዶ በትግራይ የፈጠረው የኑሮ መናጋትና የኢኮኖሚ ጫና የሚል በመምህር አምድ ሀበሻ የተላከልንን መረጃ ነው። በሰሜን ኢትዮጵያ በተለይም በትግራይ ክልል የኑሮ ውድነት ሰማይ እየነካ እንደሆነ የሚገልጹ አስደንጋጭ መረጃዎች እየወጡ ይገኛሉ። ይህ ክስተት ጽምዶ ተብለው በሚጠራውና ህወሀት እንዲሁም የህወሀት ካድሬዎች ከሻብያ ጋር በመተባበር ኢትዮጵያን ለማዳከም ነው በተባለለት እቅድ የተከሰተ እንደሆነ እየተገለጸም ይገኛል። የችግሩ ስፋትና መንስኤ ምንድን ነው? በወጡ መረጃዎች መሰረት የዚህ እቅድ ዋነኛ አካል የፍጆታ እቃዎች ከትግራይ ክልል አልፈው በገፍ ወደ ኤርትራ እንዲሸሹ ማድረግ ነው። ይህ ድርጊት ሆን ተብሎ በትግራይ ህዝብ ላይ የኑሮ ጫና ለመፍጠርና የዋጋ ንረቱ ጣራ እንዲነካ ለማድረግ ታስቦ እየተፈጸመ እንደሆነ ምንጮች ይጠቁማሉ። የዜናው አቀንቃኞች እንደሚሉት ይህ ሁኔታ ከዚህ በፊት ታይቶ በማይታወቅ ሁኔታ ተጠናክሮ የቀጠለ ሲሆን ጽምዶ ዝብል ዕብዳን ካብ ዝጅመር ጀሚሩ መዓልታዊ ናይ ሸቀጥ ዋጋ እንዳወሰኸ ክኸይድ ኢና ንዕዘብ ዘለና ይህ ጽምዶ የሚባል እብደት ከተጀመረ ጀምሮ የዕለት ዕለት የሸቀጦች ዋጋ እየጨመረ መሄዱን እየተመለከትን ነው፣ በማለት የሁኔታውን አሳሳቢነት ይገልጻሉ። የዋጋ ንረቱ አስደንጋጭ ገጽታ ሸቀጦች ወደ ኤርትራ መውጣት ከጀመሩበት ጊዜ አንስቶ ከባድ የኢኮኖሚ መዘዞች መታየት መጀመራቸው ተገልጿል። በተለይም ከአድዋ በተገኘ የዋጋ መረጃ መሰረት የኑሮ ውድነቱ መጠን እጅግ አሳሳቢ ደረጃ ላይ ደርሰዋል። የተወሰኑ የፍጆታ እቃዎች የዋጋ ጭማሪ እንደሚከተለው ተመዝግበዋል። በርበሬ ከ300 ብር ወደ 800 ብር ከእጥፍ በላይ ጭማሪ፣ እንቁላል በፍሬ ከ14 ብር ወደ 22 ብር፣ ዶሮ የአካባቢው ዝርያ ከ600 ብር ወደ 1200 ብር እጥፍ ጭማሪ፣ አንድ ዳቦ ከ5 ብር ወደ 10 ብር እጥፍ ጭማሪ፣ ቡና ዝቅተኛው ደረጃው ከ500 ብር ወደ 1000 ብር በኪሎ እጥፍ ጭማሪ። ዘይት 5 ሊትር ከ1100 ብር ወደ 1600 ብር፣ ስኳር በኪሎ ከ120 ብር ወደ 160 ብር። እነዚህ ቁጥሮች እንደሚያሳዩት መሰረታዊ የሚባሉ የፍጆታ እቃዎች ዋጋቸው በእጅጉ በመናሩ የህዝቡን የዕለት ዕለት ህይወት ፈታኝ አድርጎታል። የመንግስት ሚናና ጥሪ፤ ይህንን ተከትሎ የኢትዮጵያ መንግስት የገቢና ወጪ እቃዎችን እንቅስቃሴ ላይ ጥብቅ ቁጥጥር እንዲያደርግ ጥሪ ቀርበዋል። እንዲህ አይነቱ ህገወጥ የሸቀጦች ዝውውርና የዋጋ ንረት የክልሉን ህዝብ ብቻ ሳይሆን የአጠቃላይ ሀገሪቱን ኢኮኖሚ የሚጎዳ በመሆ ሆኖ አስቸኳይ የመፍትሄ እርምጃ እንደሚያስፈልገው ተጠቁመዋል። በማጠቃለያም ጽምዶ በሚል ስያሜ የተካሄደ ነው የተባለው ይህ እንቅስቃሴ በትግራይ ህዝብ ላይ ከፍተኛ የኑሮ ውድነት ያስከተለ ሲሆን መሰረታዊ የፍጆታ እቃዎች ዋጋን በእጅጉ እንዲንር አድርጓል። ጉዳዩን የሚመለከታቸው አካላት አፋጣኝ ትኩረት ሰጥተው ችግሩን ለመቅረፍ እንዲሰሩና የህዝቡን ስቃይ እንዲያቃልሉ ጥሪ እናቀርባለን። መረጃው የላኩልን የሰሎዳ ሚዲያ ቤተሰብ የሆኑት መምህር አምድ ሀበሻ ናቸው። እናመሰግናለን። በአክሱም ከተማ በአንድ ሆቴል ላይ በታጣቂዎች ዝርፊያ ተፈጽመዋል ተባለ። በትግራይ ክልል አክሱም ከተማ አንድ ወዲ አፍሪካ በመባል የሚታወቅ በሆቴል ስራ ሲሰራ የቆየ አሁንም አዲስ ሆቴል በመስራት እየተንቀሳቀሰ የሚገኝ ተቋም በሆቴሉ ላይ ዘበኞች እያሉ የትግራይ ታጣቂዎች አባላት በማናለበኝነት ወደ ሆቴሉ በመግባት ዘጠና ፍላት ስክሪን ቲቪዎችን ዘርፈው በመኪና ጭነው መሄዳቸው የመረጃው ምንጭ ጠቁሟል የሆቴሉ ባለቤቶች ለከተማ ፖሊስ ቢያሳውቁም ፖሊስ ወንጀለኞቹን ለመያዝ አይደለም ምርመራ ለማካሄድም ፍቃደኛ አይደለም ተብሏል። ኢትዮጵያ በቀይ ባህር ያላትን የጋራ ተጠቃሚነት በዲፕሎማሲና በሰላማዊ መንገድ ለማሳካት እየሰራች መሆኑን ተገለጸ። ኢትዮጵያ በቀይ ባህርና በኤደን ባህረ ሰላጤ ያላትን የጋራ ተጠቃሚነት ለማሳካት ዲፕሎማሲና ሰላማዊ መንገድን እየተጠቀመች ነው ሲል የውጭ ጉዳይ ኢንስቲትዩት አስታውቋል። ሶስተኛው የቀይ ባህርና የኢደን ባህረ ስላጤ ውይይት እየተካሄደም ይገኛል። ውይይቱን በንግግር የከፈቱት የውጭ ጉዳይ ኢንስቲቲዩት ዳይሬክተር ጃፋር በድሩ እንደገለጹት ቀይ ባህርና የኢደን ባህረ ስላጤ የምስራቅ አፍሪካ ቀጠናን የጂኦ ፖለቲካና ኢኮኖሚያዊ ትስስርን የሚያጠናክሩ ናቸው። የቀይ ባህርና የኢደን ባህረ ስላጤ የቀጠናውን የንግድ ግንኙነት፣ የባህልና የእምነት ትስስርን የሚያጠናክሩ ኢኮኖሚያዊ የጋራ ተጠቃሚነትን የሚያረጋግጡ ናቸው ብለዋል። የቀይ ባህር ኮሪደር ቀጠናዊ ሉዓላዊነትን የሚያስጠብቅ የአካባቢውን ሰላም የሚያረጋግጥ፣ ሁለንተናዊ ብልጽግናን ለማምጣት ስትራቴጂክ የንግድ መስመር ነው ሲሉም ገልጸዋል። በመሆኑም ኢትዮጵያ የባህር በር በማግኘት በቀጠናው ሰላም ለማረጋጋት ኢኮኖሚያዊ ትብብርን ለማሳደግ፣ ከዓለም አቀፉ ማህበረሰብ ጋር ያላትን ሁለንተናዊ ግንኙነት ለማጠናከር እየሰራች ነውም ብለዋል። ውይይቱ በቀይ ባህር እየታየ ያለውን ችግር መቅረፍ የሚያስችል ሀሳብ የሚገኝበት እንደሚሆንም ገልጸዋል። ኢትዮጵያ የቀይ ባህርና የኤደን ባህረ ሰላጤን የመጠቀም መብት አላት ያሉት ዳይሬክተሩ ያላትን መብት በዲፕሎማሲ ለማሳካት እየሰራች ነው ሲሉም ተናግረዋል። በሶማሊያ በወታደራዊ ዘመቻ የአልሸባብን መሪ ጨምሮ 45 ታጣቂዎች ተገደሉ። የሶማሊያ የጸጥታ ኃይል እንደ ኤሮፓያን አቆጣጠር ከ2023 ጀምሮ በመቋዲሾ የሞርታር ጥቃት ተጠያቂ የሆኑትን የአልሸባብ ቡድን መሪ ጨምሮ 45 የአልሸባብ ታጣቂዎችን በሄራና የታችኛው ሸበሌ ክልሎች መግደላቸውን ባወጣው ይፋዊ መግለጫ አስታውቀዋል። የብሔራዊ መረጃና ደህንነት ኤጀንሲ ኒሳ መግለጫ እንዳስታወቀው በሂራን ክልል ኤልሀሬሬ የተባለ አካባቢ ስድስት የአየር ድብደባዎችን ከማክሰኞ ከሰዓት በኋላ እስከ ሮብ ማለዳ ድረስ ተካሂደው 45 የታጣቂ ቡድኑ አባላት ታዋጊዎችን መሪና ሚሊሻዎችን ጨምሮ ተገድለዋል ብሏል። የሶማሌ መንግስት አልሸባብን ከአልቃይዳ ጋር ግንኙነት ያለው አሸባሪ ቡድን በማለት ሐዋሪ ሲል ይጠራዋል። አናዶሉ በስልክ ያነጋገራቸው የክልሉ የጸጥታ ባለስልጣን አቶ አህመድ መሀሙድ እንደተናገሩት የስለላ መስሪያ ቤቱ ሰው አልባ አውሮፕላኖችን ተጠቅሞ ቡድኑንና ከፍተኛ ኦፕሬተሮቹ ተደብቀው የሚገኙበትን ቦታ መጥቷል። ኤንኤስ እንደዘገበው በኦፕሬሽኑ የተገደሉት የአልሸባብ ከፍተኛ መሪ እንደ ኤሮፓያን አቆጣጠር ከ2023 ጀምሮ በሞቃዲሾ ውስጥ የሞርታ ጥቃትን ሲፈጽሙ ቆይተዋል። የቡድኑ መሪ የተገደለው በታችኛው ሸበሌ ክልል ሳቢ አቅራቢያ በተከፈተ ዘመቻ ነው። ሶማሊያ ለረጅም ጊዜ በጸጥታ ችግር ስትታመስ ቆይታለች። አልሸባብ እና አይኤስ ወይም ዳኢሽ ከፍተኛ ስጋት ፈጥረውባታል። አልሸባብ ከ16 ዓመታት በላይ የሶማሊያን መንግስትን ሲዋጋ የቆየ ሲሆን በመንግስት ባለስልጣናትና ወታደራዊ አባላት ላይ ተደጋጋሚ ኢላማ አድርገዋል። ሩሲያ በአንድ ሌሊት 105 የዩክሬን ሰው አልባ ድሮኖችን መታ መጣሏን ገለጸች። የሩሲያ የአየር መከላከያ ኃይል ወደ ሞስኮ ክልል የተጠጉ 35 ድሮኖችን ጨምሮ 105 ያህል የዩክሬን ድሮኖችን መጥቶ መጣሉን አስታውቋል። የጠላት አውሮፕላኖችን ድሮኖችን ወይም ሚሳኤሎችን ለመከላከል በሚያገለግለው የሩሲያ ወታደራዊ የአየር መቃወሚያ ስርዓት እነዚህ አንድ መቶ አምስት የዩክሬን ድሮኖች መውደማቸውም ተነግረዋል። ታዲያ በአየር ክልል ውስጥ የሲቪል አውሮፕላኖች አደጋ ላይ እንዳይወድቁ ለመከላከል በሞስኮ ዴሞዴዶቭና በዡኮቭስኪ አውሮፕላን ማረፊያዎች ጊዜያዊ የበረራ እገዳዎች መደረጋቸው ባለስልጣናት ተናግረዋል። የሞስኮ ከንቲባ ሰርጌይ ሶቪያኒ እንደገለጹት የሩሲያ አየር መከላከያ የዩክሬን ሰው አልባ ጥቃቶችን መመከት እንደቀጠለ ነው ብለዋል። ሩቢዮ ሶሪያ ሙሉ በሙሉ ወደ እርስ በእርስ ጦርነት ለመግባት አፋፍ ላይ ትገኛለች ሲሉ አስጠነቀቁ። የአሜሪካው የውጭ ጉዳይ ሚኒስቴር ማርክ ሩቢዮ የሶሪያ የሽግግር መንግስት ባለስልጣናት ድጋፍ እንዲደረግላቸው የጠየቁ ሲሆን የሀገሪቱ መንግስት ሊወድቅ ይችላል ከሚል ስጋት በመነሳትም ከፍተኛ የእርስ በርስ ጦርነት ሊካሄድ የሳምንታት እድሜ ብቻ ቀርቶ ሊሆን እንደሚችልም አስጠንቅቀዋል። ሩቢዮ በሰኔቱ የውጭ ግንኙነት ኮሚቴ ችሎት ላይ ባለፈው ሳምንት በፕሬዚዳንት ዶናልድ ትራምፕ በሶሪያ ላይ የተጣለውን ማዕቀብ ለማንሳት የወሰዱትን ውሳኔ በመደገፍ ተሟግተዋል። ይህ የሆነው ደግሞ በታህሳስ ወር በሽር አልአሳድን ከስልጣን የጣሉት አማጽያን ጥቃት የመሩት የቀድሞ የአልቃይዳ አዛዥ ከፕሬዚዳንት አህመድ አልሻራን ጋር ከመገናኘታቸው በፊት ነበር። ማዕቀቡ እንዲነሳ ያቀረቡት የትራምፕ ምክንያት ደግሞ ሌሎች ሀገራት የሻራ አስተዳደርን ለመደገፍና እርዳታ ለመላክ ይፈልጋሉ፣ ነገር ግን ማዕቀቡን ፈርተው ዝም ስላሉ ነው ሲሉ ሩቢዮ ገልጸዋል። ይህንን የማይክ ሩቢዮ የእርስ በእርስ ጦርነት ማንቂያ ደወል ተከትሎ ከሶሪያ ባለስልጣናት እስካሁን ድረስ የተሰጠ ይፋዊ መግለጫ የለም። የሰሜን ኮሪያ መሪ ኪም ጆንግ ኡን በጦር መርከብ ላይ የደረሰውን ጉዳት ከባድ አደጋ ሲሉ ተናገሩ። የሰሜን ኮሪያው መሪ ኪም ጆንግ ኡን ሐሙስ ዕለት አዲስ የጦር መርከብ ወደ ስራ በገባችበት ወቅት የደረሰውን ከባድ አደጋ አውግዘዋል። ይህን እንድንታገሰው የማይችል ወንጀል ነው ሲሉም ተናግረዋል። አምስት ሺህ ቶን የሚይዘው የታችኛው ክፍል የተወሰነው በመሰባበሩ መርከቧን ሚዛኗን እንዳጣች የመንግስት ሚዲያዎች ዘግበዋል። በምረቃው ላይ የተገኙት ኪም በሰኔ ወር የሚካሄደው ቁልፍ የፓርቲ ስብሰባ በፊት መርከቧ ወደ ነበረበት እንድትመለስና መርከቧን በመንደፍ የተሳተፉ አካላት ተጠያቂ እንዲሆኑ አሳስበዋል። ክስተቱ የሀገራችንን ክብርና ኩራት በእጅጉ ጎድቷል ሲሉም አክለዋል። የመንግስት መገናኛ ብዙሃን ዘገባዎች በአደጋው ምክንያት በሰው ህይወት ላይ ስለደረሰ ጉዳት አልገለጹም። ኪም በምስራቃዊ ወደ ከተማ ቾንግጂን የመርከብ ቦታ ላይ ለደረሰው የሐሙስ እለት አደጋ ፍጹም ግድየለሽነት፣ ኃላፊነት የጎደለውና ሳይንሳዊ ያልሆነ ኢምፔሪዝም ነው ብለውታል። የሚመለከታቸው አካላት የፈጸሙት ኃላፊነት የጎደላቸውን ስህተቶች በሚቀጥለው ወር በሚካሄደው የምልአተ ጉባኤው ምላሽ እንደሚሰጥም አክለዋል። ምን አይነት ቅጣት እንደሚጠብቃቸው ግልጽ አይደለም። ነገር ግን አምባገነናዊ መንግስት አስከፊ የሰብአዊ መብት አያያዝ እንዳለው ይታወቃል። የደቡብ ኮሪያ ተከታታይ የቴሌቪዥን ድራማ ከመመልከት ጀምሮ እስከ ሀገር ክህደት በሞከር ድረስ ሰዎች በማንኛውም ነገር ሊታሰሩ ይችላሉ። ሰሜን ኮሪያ በአካባቢው የሚደርሱ አደጋዎችን በአደባባይ መግለጿ ያልተለመደ ነገር ነው። ባለፈው ኅዳር ከስድስት ወራት በፊት በወታደራዊ ሳተላይት በአየር ላይ የፈነዳውን ፍንዳታ